እኔ ምንም የማውቀው ነገር የለም፣ እዛ ጨርሰሽ አትመጭም አለች አዳይ ቤዛም ገፈተረቻት። አንቺ ነሽ እኔን የገፈተርሽኝ። ማን እንደው እንኳ አላወቅሽኝ። የምትሰለኝ ፍቅር እኮ ነኝ። አጋጭሻለሁ አለቻት ቤዛ። ከሁሉም ሰው ጋር ነው የምትጣለው። ጭራሽ እኔ እና እሷ ማለት ጀምረሃል አለች ለምለምም። ለደመቀ ልታወጣ ስታወጣጭኝ ነው የመጣሽው ወይስ አዝነሽልን ነው አለ ለለምለም ትሰምኛለሽ አደይ አጠገብ ሁለተኛ እንዳላገኝሽ ጨራሽ ስሜንም ታውቋለ እጅ ፍቅርናታ የላክችክ ስራችን ሳንጨርስ የት ነው የምትሄደው? አለች ለናውል አንተ ማ ነው ለዚህ ቤት ወሳኝ ያደረገክ? ባርኬ ሙሉ ኃላፍነትን ለእኔ ሰጥተዋል። አንፌን ዝጋ። አንተ ደግሞ የምሬን እኮ ነው። አንቺ ምን አጥፍታሽ ታውቂያለሽ? አለ ደሌላ እህቴ ላይ ያደርጋለሁ ብትል ወዮልህ ምን ታችበልሽ ቆንጆ ብሎ ለብለምን ልስማት ሲል በጥፊ መታችሁ። ከዚህ በኋላ ጠገቤ እንዳደርስሽ አለችና ውልን አስጠነቀቃችሁ። ለምለም ሊዲያን ሊያግታት እጇን አስሯታል። መጨረሻውን እናያለን። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን እንደምናላችሁ ነው ያለው። እግዚአብሔር ይመስገን። ዛሬ በአደይ ድራማ ቀጣይ ክፍል ይዘመተናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ነው ላለው ቪዲዮውን እስከ መጨረሻ ተከታተሉት። አዳይ ተኝታ ነበረ ቤዙ አዳይ በተኛችበት ዴቭ ክፍለ ሄዶ ሰሟት አልብሷት ቆሞ እያያት አይቷት በሩን ዘግቶ ወጣ። ከዛ ናው ልም ደግሞ አዳይ በተኛችበት ቀስ እያደኝ ወይኔ አዳይ በተኛችበት የፋራ ሴት ልጅን ክፍት ባገኘበት አንገቷን ስሞ ይወጣል። ይህማ ወንድ አይደለም። አሌላ ዴቭ ልነካት አስቦ ነበረ። ዳርዳሩን እያያው ነው ማለት ነው። ናውል የሆነ ነገር ሊያደርጋት አስቦ ነበረ፣ ግን ልቡ ፈራ። ክላሷ ገብቶ ነበረ። ማናንተ እኔ እኮ የፍቅር ጓደኛ ነኝ እና ምልሰራ፣ ክፍል የገባ ሌባናክ። አይ ክፍል ተሳስቼ ነው ቤዛ። ጭራሽ ስሜንም ታውቀዋል። ይቺ ፍቅር ናት የላካችግ አራው ድራሶልኝ እያለች እየጨዋች። አንቺ ያምንሻል፣ እንደ ምን ሆነች ነው የምጮሆ? ምን አደረግኩሽ? ጭራሽ ልታደርገኝ ማሰባ ነበር። ድራሶልኝ እያለች እየጨዋች ነበረ። ቤዛ ደንግጣ ከዛ ፍቅርና ዴቭ ሮጠው መጡ። ምንድን ነው አንተ እዚህ ምን ትሰራለ? አረሴ ጨዋ እኮ ምን ሆና ነው ብዬ ነው ማኝጣ ቤት የመጣሁት። ምን ሆነሽ ነው? ቤዛ አለች። አደይም ይሄ ልጅ ታቋታላችሁ ናአሁል ጓደኛ ፍቅር፣ ምነው ምን ፈልገሽ ምን ነው ቤት ሆነ ምበጠብጭም? አ አንቺ ነሻ ክፍሌ የላክሹ። ቆይ እስቲ ተረጋጊ ቤዛ። ሁሉም ሰው ሮጣው መጣ፣ ደነገጠች። ያው ቤዛም በጣም ነገረኛ ስለሆነች ያውቃለች ነገሩን። ምንም ነገር ሳይፈጠር ለምንድን ነው የሚጮህ አላት። ሊዲያመ እንቅልፏ ደንግጣ መታ፣ ምንድነው እዚህ ቤት ሰው መተኛት አይችልም እንዴ? ምንድነው የሚያስጨኋችሁ? ተሳስቼ ክፍሏ ስገባ ጮኸች። ከዛ ላረጋጋት ስሞክር ደግሞ እየበለጠ ጮኸችብኝ። ስጀመር አንተ እዚህ ምን ትሰራለህ? ለምን እስካሁን አልሄድክም? እኔ ነኝ እዚህ ገብቶ እንድተኛ የነገር ታለች። ፍቅር ቤዛ እዚህ ቤት እንደምትኖር እያወቅሽ እንዴት ትልክ ያለሽ? ቤዛማ እንደለመደባት ሌላ ጋ አድራ ይሆናል ብዬ ነዋ። እሺ ያደረች እንበል እሱ ለምንድነው እዚህ ክፍል ውስጥ የሚያድረው? ወይስ ሌላ ጉዳይ ያላችሁ ደግሞ ክፍል ተሳስቶ ነው ያልኩህ። ጨዋታ እዛው። እሺ፣ የእኔ በኝታ ቤት ነው የሚያስፈልገው። ይቅርታዬ፣ የኔ ስህተት ነው። ሁሉም ቤት ሴቶች ናቸው። እኔ ሲል ድር አበረ። እዚህ ቤት እንዳትመጣ ብዬ ስንቴ ነው የነገርኩ? አንተ ግና አሰማኝም አይደል ድብ። እባክ፣ ከዚህ ቤት ውጣ ብቻ እንዳትለኝ ትፈራለህ? አይ፣ ባይሆን ባለፈው ማስወጥተኝ ነው ስልኬን የተበላውት። በቃ ሳሎን ተኛ። ሁላችሁም ተኛል ደብ። እሱ መኝታ ቤት አቶ አይደለም። ነገሬን እየፈለገ ነው። በየክላስ ነው እየሄደ በነገር እንደመጣ፣ ሁላችሁም ታቋላችሁ ማለት ነው። ፍቅርናት ያው እሱ የሆነች ነገር እንደ አዳይን ና ዴብን ለማጣላት ነው የመጣ ሙጣ አለው ወጣ ምን ታፈጫለሽ? ውጪ ከዚህ ማድረግ እንዳሰብሽ ነቅቼ ብሻለሁ። ቦቅባቃለች ፍቅር ደግሞ ለቤዚ የኔ ቆንጆ፣ ምነው በጠዋቱ የት ልትሄጂ ነው አላት። ለለምለም ይላ አዳይን በጠዋት መጣለሁ ስላልኳት ትጨነቃለሽ፣ ደርሼ እመለሳለሁ። እዚህ ጠዋት ቆይ፣ በኋላ ቆይተሽ ትሄጃለሽ። ምኖ ትፈልገኛል እንደ ታ ሁሌም እኮ እንደፈለግሽ ነው እንደፈለግኩሽ ነ፣ ቆንጆ አላት። የላ እውነት በጣም በጣም ይወዳታል፣ ቃቸው በጣም ደስ ይላል፣ ያስቀናል። እሺ ለምን እንደፈለግከኝ ቶሎ ነገርኝ፣ ና ተጨረሽ ልሄድ። ለሊ ዛቤ ስትሄጂ ቤዛ ጋ መገናኘት መገናኘት አይቀርም፣ ስትገናኙ ደግሞ ትጣላላችሁ ብዬ ፈርቼ ነው። እባክሽን ለሊ፣ እባክሽን ለሊ፣ ቤዛ ጋ ትጣይ። ቤዛ በጣም ጥሩ ልጅ ናት፣ አንቺ ስላላወቅሻት ነው እንጂ አለ በጣም ተሳፍራል ያለች ለሊም፣ ዛሬ ላይም ስለ እሷ ጦርነት እያወራክ ነው። እኔ እንጂ እንዴት እንደተመለከሽ እንዴት እንደተመለከሹ አላውቅም። እኔና ቤዛ መሀል ምንም የፍቅር ስሜት የለም። የጓደኛ የባርኪ ፍቅረኛ ከእሷ ጋር ስሜት ይሰማሃል ብለሽ የምታስብ አንተ የታፈቅራት አደብያ አይደለም ሄላ። ነገር ግን ቤዛ እንደዛ ብላ ስለምታስብ ነው የባርክሽ ለምለም ይሄን አጉል ተጠርጣሪሽን እንደዛ ታስብ አንቺ እንደዛ ስላሰብሽ ነው እንጂ እኔና እሷ መሀል ምንም አይነት ግንኙነት የለም። ጭራሽ እኔና እሷ ማለት ጀመርክ። ለሊዬ፣ ለምን ዝም ብለሽ ትን እንደዛ ይሰማል ብዬ አይደለም ሄላ። ነገር ግን ቤዛ እንደዛ እንደምሰማት በጣም እርግጠኛ ነኝ። እባክሽን ለሊ፣ እንደዚህ አይነት አጉል ተጠርጣሪ እንዳታስቢ አጉል ተጠርጣሪ እንዳትሆኝ የአንቺ ሀሳብ ነው እንጂ እኔ እና እሷ መሀል እንደዚህ አይነት ሀሳብ የለም። ጭራሽ እኔ እና እሷ ማለትም ጀምረሃል አለች። ሌላ ሁል ጊዜ በየሄደበት ለሊ ለሊ እያለ የእሷን ፍቅር እየገለጸ ነው የምናገኘው ማለት ነው። ለሊ ግን ልታምነው አልቻለችም። አንዳንድ ጊዜ ሴቶች እንቾክላለን አው አንድ ሴት አንድ ሴት ለምታፈቅሩት ወይም ደግሞ ለአንድ ወንድ ጋር ስናገኝ ማለት የፍቅር ግንኙነት የሚያደርጉ ይመስለናል። ነገር ግን እንደዛ አይደለም። ሌላ ሌሊን እንደሚያፈቅራት አይነግራትም ነበረ። ለቤዛ ለቤዛ ግን ደጋግሞ ይነግራት ነበረ፣ ሌሊን እንደሚያፈቅራት። ሌሊ የሷ እውነተኛ አፍቃሪ እና እውነት እንደሚያፈቅራት ለሁሉም ሰው እየነገረ ነበረ። ደግሞ እውነተኛ ፍቅር ነው ያላቸው። ሌሊ ግን ሁልጊዜ ተጠረጥረዋለች። ሌላን እውነት ነው ቤዛ ሄላ ልታፈቅር ትችላለች። አንዳንድ ጊዜ አው ሄላ ሄላ ትላለች። በለፉም እንዳየ ነው መጠጣ ጠጥታ ከእሱ ጋር ልታድር ነበረ። ለሌላ የማይ አልፈርድም። እውነት ነው፣ ማለት መናገር አለባት ማለት የእሷ ፍቅረኛ እንደዚህ ቀርባ ሄላ ልታሳስ ስትችል ለሌላ ዝም ማለት የለባትም። ለልዬ ለምን ዝም ብለሽ በሚሆነው በማይሆነው ነገር ዝም ብላ ትጨነቃለሽ? እኔ የአንቺ ሰው ነኝ፣ ሁሌም ከጎንሽ ነኝ፣ ልታምኝን ይገባል አለ። አው እውነት ነው፣ ወንዶች እንደዚህ ሲሉ እኛ ደግሞ ልናምናቸው ይገባል እንጂ ጭራሽ ጥርጣሬ ስበዛ። አንድ ሰው በእውነት ከልቡ ሲያፈቅራችሁ ወይም ደግሞ እውነት ሲወድ ያንን ሰው ካላመናችሁ ግን ልቡ ይሰበራል። ወንዶች ደግሞ እንደዚህ አይነት አይወዱም። አምናለው እኮ። ነገር ግን ምንም ምንም ብሎ ነገር የለም። እኔ አንቺ ሰው ነኝ እኮ ምንም ልጠረጥርኛ አይገባም። ደግሞ ቤዛም ጓደኛዬ ናት። እንደዛ ነሽ መቀበል አለብሽ። እንተ የማይታዩ ለእኔ የምታዩ ብዙ ነገሮች አሉ። ውስጤ ምንም ምንም ሰላም አይሰማኝም። የሆነ የሆነ የምፈጠር ነገር እንዳለ እየተሰማኝ ነው አለች ለሊም ከዛ ተለየ ምንም ነገር አይፈጠርም፣ ምንም ነገር አትፍሪ፣ ሁሌም ከአጠገብሽ ነኝ አላት። ደግሞ ፈጣሪ ማማረር ሳይሆን ፈጣሪ ማመስገን ነው ያለብን። እማዬም አባዬን አናግራ፣ ሳምና ሁሌ ከአንቺ ጎን እንደሚሆን እርግጠኛ ነኝ። መቼም አንለያይ። አመሰግናለሁ ሄላ። እየተታኸኝ ብትሄድ ምን አይነት ችግር እንደምፈጠር መገመት አይ መገመት አይገብም። ነገሮቹን አስተካክላለሁ ብዬ አስቤ ነበር፣ ነገር ግን እኔ ካላንተ ምንም ማድረግ አልችልም። አንተ ለእኔ ደካማ ጎኔ ነኝ ጎኔ ነክ በአንተ ጉዳይ ማንም እንድናገረኝ አልፈልግም። ደግሞ ያችን ቤዛ ስርዓቷን ነው ማስይዛት። ቆየስምኝ ለሊ፣ አንቺ ከባርኪ ጋር ጓደኛ ነሽ አይደል? ኦ ባርኪ ለእኔም ለአንተም ጓደኛችን ነው። እሺ እኔ ከባርኪ ጋር የፍቅር ስሜት አለሽ ብልሽ ምን ይሰማሻል? እንዴ እንዴት ትጠረጥረኛለች አለች አየሽ አንችን አንቺን ምን እንደተሰማሽ ከጓደኛሽ ጋር ስጠረጥርኝ ምን እንደምሰማኝ አስቢ ይህ የቤዛ የአንተ ጋር ስሜት ጋር የምገናኝ ስሜት አይደለም ለምጭቅጭቁ እንደቀጠለ ነው የራስ ጉዳይ ብላ ጥላ ወጣች ወዲ ልትጂ ነው አዳይ ጋር ሊሄድ ነው አለች ናኦ ልም ደግሞ ወደ አዳይ መጣ እንዴት አደሽ ጌኩ እግዚአብሔር ይመስገን። በዛ መሀል ዳይ ደግሞ ሊዲያ መጣች። አንቺ አዳይ፣ አንተ ደግሞ እዚህ ምን ትሰራል? አንተም እንደ ዴቭ ኪችን መግባት ጀመርክ? አለች ለና ኦል። ኪችን ውስጥ ደግሞ ለምን ይገባል? እንደ አዳይ ምግብ ለማብሰል ነዋ። መቼም ምግብ እየበሰልኩ ነው አትለኝም። ለማንኛውም አዳይ ፈጠን ፈጠም አድርጊ፣ ይዋክሽ። ልትሄጂ ነው ው የላ? ጋሊሄር ነው የላ። ማን ነው የላ? ማለት የለምለሜ ፍቅረኛ ነው አለች አዳይም አደይ፣ አላቅም። ይባላልሽ፣ ካላወቅሽ ደግሞ መጠየቅ ነው። ሄላና ለምለም ተለያይተዋል፣ ፍቅረኛሞች አይደሉም። በቤቱ አባሯት ነው፣ እዚህ ቤት ሰራተኛ ናት። ቆይ ሴቶች ምን እየሆነ ነው? ቆይ ሴቶች ምን ሆኖ ነው የቤት ሰራተኛ የሚሆኑት? አንዱን ሀብታማ ግብታችሁ ድልቅ ብላችሁ አትኖሩ? ከማግባቱ መስራቱ አይሻልም? ማለች አደይ። አንቺ እኮ ሴት ልጅ ነሽ፣ ባልሽ ነው ለአንቺ መልፋት ያለበት አሊና ለባልሽ አንቺ ንግስት ሆነ በቃ፣ እሱ የመጣውን ነገር ማቅረብ ነው ስራሽ። ይሄማ ከቤት ሰራተኝነት እኮ አይተናነስም። ና ሞላለች እየሰራሁ ካበላወትማ ያው እኩል ሆነን ማለት ነው። አንቺ ደግሞ ቀበጥ ምስት ከሆንሽማ ግዴታሽ ነው። እንዳዲያ ግን ቤት ሰራተኛ መሆን ትክክል አይደለም። ሴትነትሽንና ቁንጅና ሽን አይተሽ በጣም በብዙ በጣም በብዙዎችን በቀላል መንገድ ማድረግ ትችያለሽ። ከዛም አደይ አልገባኝም አለች። ሴት ስለሆንኩ ምን የተለየ ነገር አለ? ቁንጅናም ደግሞ ያው ለራስ እንጂ ለማንም አይጠቅምም። ደግሞ እንዴት ሆኖ ነው ሴትነቴ ብቻ ስኬታማ ሊያደርገኝ የሚችለው? አለች አደይ። የእኔ ጥራት ድካም ካልታከለበት ደግሞ አሁን ያለሁበት መሰረቴ የእኔነቴ ነው አለች። እውነት ነው ሰው የሰው አስቦ ሀብታም አግብቶ ዘና ብሎ መኖር ሳይሆን ሰርቶ መለወጥ ነው። ያ ነው የህይወት ትርጉም አዳት አዳይን ተዋት። አዳይን ተዋት፣ ና ወሌ ግን እኔን አያስረዳኝ አለች ሌዱ ቀበጧ። እንዴት ነው ሴት በመሆኔ ብቻ ሳልደክም ማግኘት የምችለው አለች አረ፣ ሌዱ ዝም በይ አንቺ አይመለከትሽም አለች ለአዳይ። ለእኔ ንገረኝ ና ወሌ። ቆይ አስረዳሻለሁ፣ ችግር የለውም። አዳይ ግን በደንብ ስሚኝ፣ እዚህ በዘይት እድሜ ልክሽን ከምታቃጥ በአጭር መንገድ አንቺንና ቤተሰቦችሽን እንዴት እንደምቀይር አሳይሻለሁ አላት ስኬት ማለት ከፈጣሪ ጋር መጣላት ያለ የስራ መስራት ዘብ መሰብሰብ ከሆነ ይቅርብኝ አለች አደይ ለፍታ ማግኘት ብቻ ነው የምትፈልገው በጉልበቷ ብቻ ፈጣሪዋን እያመሰገነች ቤተሰቦቿን እየረዳች መኖር ነው የምትፈልገው እሷ ብር ስለሌ ብር ስለሌለ ምንም አይጨንቃትም በስራዬም በግሬ በጥሬ ሀሳቤን ማሳካት እችላለሁ አለች። መቼም አይሳካልሽም፣ እድሜ ልክሽን የልዱና የፍቅር ተመላላሽ ሰራተኛ ነው የምትሆኝ አላት። ይልቅ ናቃበይ ና የወር ደሞዝሽን በሳምንት ማድረግ ልመጂ፣ ከዛ ሊሄድልሽ ደግሞ የሳምንቱን መልቀም ትጀምሪያለሽ አላት። ናውል ሊያሳሳት ና አዳይን ከዛ ቤት ሊያስወጣት ነበር። ለእኔ ተሳየኝም፣ ናውሌ በደንብ አሳይሻለሁ አላት ለልዱ

ምን ነበር ፈለግሽኝ? አንተን ሳይሆን ያንከንቱ ነበረ የፈለግኩት፣ አይቼ መጣው። ባይሆን አንተ ከፈለግከኝ ያሉ አሪሽ ለዴቭ ከባርኪ ጋ መቼ ልትጋቡ ወሰናችሁ? አሌ ለቤዛ ቤዛ ናት እንደዚህ የምትለዋያችሁ አልወሰንንም። ምን ነው ሚዜ ለመሆን ቾኮልክ እንዴ? ማለቴ ከባርኪ ጋ ትንሽ ስለተጋጫን አላወራንበትም። ለዛ ነው የጠየኩሽ። ለምንድን ነው የተጋጫችሁት? እዛች አዳይ ምክንያት ነው። ማን ነገረሽ? ይህን ሁሉ ነገር ነግሮሻል እንዴ? አይ፣ እሱ አልነገረኝም ፍቅር ናት የነገረችኝ አለች። ቤዛም ፍቅርና ዴቪድ ለማጋጫ ታስባ እንዳይሆን፣ ቆይ ኪም ፓርኪ እንዴት አስቦ ነው ከሰራተኛ ጋር እንደዚህ አይነት ነገር ማሰብ? ይህ ኮ ራስን ማርከስ ነው ቤዛ። የሰው ልጅ እኮ ሸቀጥ አደለም፣ ውድና ረካሽ የምባለው ፍጡር አደለም። ማለ ዴቪ የተማራ የአራዳ ልጅ አትሳሳች፣ አንተማምን ታደርጋለ አንድ አዳይ በጣም ከባድ ሰው ናት ማለት ነው ስለማታውቂ ሰው እርግጠኛ ሆነሽ አትናገሪ ተጠንቀቂ እሺ አላት ዴቭ አዳይ በጣም ጥሩ ሴት ናት ጥሩነቷን ደግሞ ማወቅ የምትች ቀኖችን ስታይ ነው ወይ ስታያት ነው ቀርበሽ ሳታያት ግን እንዲ ነች እንዲ ማለት አይቻል አልችልም ጨመረ ጥሩነቷን ለማወቅ ቀርበሽ ማየት አለብሽ ጋብቻሽ ላውቃት አልፈልግም ትሰራልኛለች ጭራሽ ከባርኪ ጋር ሌላ ግንኙነት መኖራቸው ፍቅርና ቅርና ላምናተ ብዬ እንጂ መጥቼ በአቅምቃ ት ራሱ ደስ ይለኛል፣ ደስ ይለኝ ነበር። ቤዛ ስነ ስርዓት፣ አደይን እንደዚህ እንዳትናገሪያት። አልገባኝም። ቆይ ልጅ ሷ ምኗ እየሳባችሁ ነው? ምንም የምስብ እኮ ነገር የላት። እሱን ለእኔ ተው ላፈቀርኩት እሺ፣ አንቺን አይመለከትሽም። ገባሽ? ከዛ ፍቅር መጣች። ዴ አንቺ ደግሞ ምን ትሰራለሽ? አንቺ ምን ሰሪ ገባሽ? አንቺ ምን ሰሪ ነው የገባሁት ዴቭ። ቆይ መኝታክ ድረስ ስትመጣ እንዴ ዝም ተላታልክ? አሁን ተነሽና ውጪ አለች ለቤዛ። ቤዛ ቤዛና ፍቅር ደግሞ በፍጹም አይስማሙ አመላቸው አንድ ስለሆነ ያው ሁለቱም ውስጣቸው መጥፎ ስለሆነ ሁለቱም አስተ አንድ አስተሳሰብ ነው ያላቸው። አይስማሙ፣ አይዋደዱ፣ አይከባበሩ አሉ። ጣምነባሽ ልታመጪ ነው? ቆይ አንቺ ማነሽ? ዞረሽ ዞረሽ ዴቭ ጋር መጣሽ። ፍቅር ታያት፣ ምን እያደረግሽ ነው? ምን ያገባሻል? አደይ እንኳን እንዳንቺ አልተጨረጨረችም። ምልቶኝ ነው። ቆይ ነው ማን እንደው እንኳን አላወቅሽኝም? ፍቅር እኮ ነኝ፣ አጋጭሻለሽ ብላ በንዴት ቤዛ ልትመታት ተነሳች። ዴቭ ቀድ ቆይ ታያት። ማን እንደው እንኳን አላወቅሽኝም መሰለኝ። አንቺ ቤዛ ከክፍሌ ወጪብኛል ዴቭ ጊዜ ጋር እንዳትፎካከሪ ብዬ ነግሬሻለሁ። አልሰማ ካል ግን አሳይሻለሁ ብላ ቤዛን በኔዴ ትሮታ ወጣሽ ዴቪ ምንዛ እየተጨናነቀ ነበረ። ያው አዳይ ድራማ ላይ እንደምናየው ሁሉም ለፍቅር ነው፣ በቃ ሁሉም አንድ ሰው ሊያፈቅር ይሮጣል ማለት እኔ ከዚህ ድራማ የተማርኩት ይህ ሰው ፍቅረኛ ለመቀማት ብዙ ጥረት እያደረጉ ነው። አሁንም ደግሞ ፍቅር ምን እያደረግሹ ነው ያለሽ? ግን ቆይ ከማን ጋር ነው ሰላም የምትሆኝ? ሁሌ ከሰው ጋር እንደተጣላሽ። አደብ ደብ እራሷ እኮ ናት። እኔ ምን አጠፋው? አንተ ጋር ስትመጣ እግሯን እንደምሰብርላት ብታቅጠሩ ነው ማወቅ ነበረባት። ለምንድነው እንደዛ ምታደርጊያት? ስለማፈቅርነዋ። ማንም ሰው እንዲያወራ ካልፈልግም አዳይም ብትሆን አልተዋትም። እኔም ደግሞ በተቃራኒው ለምን አትረጅኝም? አውቀሽ እየገገምሽ ነው እንጂ እኔ እና አንቺ አንድ ላይ እንደማንነው ልቦናሽ ያውቋል። ይህን ደግሞ ደጋግመሽ ለራስሽ ንገሪ እሺ፣ አላት። ለምን ዴቭ? ቆይ ምንድ ነው ጥፋቴ? አንተ ለእኔ ፍቅር መስጠት የከበደክ ለምንድ ነው? እንዴት እንደምወዳት አትመለከትም? አንተ እኮ አንተ ሳታውቀው እኮ ታዋዶኛል። አብረም ማደር መዋል ጀምረሃል። ፍቅረ ባክሽተይኝ፣ ለማይሆን ነገር አትልፊ። እሷን ተዋት። አደይ ለአንተ የምትመጥስ ሴት አይደለችም። ይ አሁን እኔ እዚ ያለው አይደል፣ በቃ ሁሉም ነገር ታውና አብረን እንኖር ፍቅሬን፣ ተቀበለኝ። ዛሬም በፊትም እንዳልኩሽ እኔ ከአንቺ ጋር መኖር አልችልም፣ ምንም ማድረግ አልችልም ስላት በጣም ልቧ ተሰበረ። ፍቅር ባ አዘነች። ከዛን አደይ መጣች። ፍቅር ዴቭ፣ ምን ፈልገሽ መጣሽ? ቁርስ ደርሰዋል። እሺ አደይ። ውድ የቻናሌ ቤተሰቦች የነበረን ቆይታ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ባላችሁበት ሰላማችሁ ይብዛልኝ። አደይ ቀጣይ ክፍል በሌላ ቪዲዮ እስክንመጣ ሰላማችሁ ይብዛልኝ። ጉድባይ።